እግዚአብሔር አንድ ነው። ሶስት ሶስቱ ደግሞ ምንድን ነው አልከኝ? ባህሪው በባህሪ ሶስት ነው። ገብቶኛል። ኦኬ አሁን ለምሳሌ እኔ ሌባ ቢሆን ጠጭ ቢሆን፣ እና ዝሙተኛ ቢሆን ሶስት ባህሪ አለኝ፣ ነገር ግን አንድ ነኝ። አንድ አንተ ነህ። ሶስት ባህሪ። ገብቶኛል። ሶስት ባህሪ አለኝ። ከእኔ ውስጥ አሁን የትኛው ባህሪ ነው የሞተው ማለት ነው? ወይም ጠጭ የሆነው ባህሪ ነው የሞተው ማለት ነው? ሞት የለም። አሁን እዚህ ውስጥ እኮ ወንድሜ እኮ እግዚአብሔር አልሞተ። ታዲያ እንደዛ ከሆነ ባህሪ ነው እንጂ የሞተ፣ እግዚአብሔር ሞተ አይባልማ። አንተ ነህ እኮ ሞተ ያልከው እንጂ እኛ ሞተ አላለም። እግዚአብሔር አልሞተም። ስለዚህ ኢየሱስ እግዚአብሔር አይደለም ማለት ነው። አልሞተም። እግዚአብሔር አይሞትም። እሺ፣ አይደለም ተሄድሽ። አንተን የሚያድንህን ተከተል ወንድሜ። ለምንድን ነው እኔም እኮ አንድ ጥያቄ የፈጠረብኝ ሰው እኮ ነኝ። ለምንድን ነው ዝም ብዬ የሚከተለው? ጥያቄ የፈጠረብኝ ጠየቅኩ እኮ የጠየቀው ሰው ግን አንተ አሁን አንደኛ ነገር ጥያቄ ስትጠይቅ መፍትሄ ፈልገህ የሚጠይቅ ጥያቄ የሚጠይቅ ጥያቄ እና እግዚአብሔር ይበላል። ስጋዊ በነበረበት ወቅት ይበላ ነበረ። ከሦስቱ አንዱ እግዚአብሔር ስጋ አለው። ያልተረዳው ነገር ኢየሱስ ክርስቶስ ወደ ምድር ሲመጣ ለምንድን ነው የመጣው? እኛን። ለማንኛውም ይምጣ እምናው ነው። ኦኬ። ስለዚህ የኢየሱስ ስጋ የእኛ ስጋ ነው ወይ የራሱ ስጋ ነው? የእኛ ስጋ ነው የለበሰው። የማንን ስጋ? ከኛ የእኛ ስጋ ለበሰው። የበላው በእኛ ስጋ ነው ማለት ነው። ምድር ላይ ያለውን ሰው ፍጹም ሰው ነው የሚለው መጽሐፍ ቅዱስ ፍጹም ሰው። ስለዚህ ኢየሱስ መቶ በመቶ ሰው ነው መቶ በመቶ እግዚአብሔር ነው ማለት ነው። አንድ ጥያቄ ሊጠ አንድ ጥያቄ ልጠይቅ አንተ መቶ ለመቶ ፍየል ትሆናለህ? መቶ ለመቶ ሰው መሆን ትችላለህ? አሁን ይሄ እኮ ከፍየል ጋር የሚያገናኘው ነገር የለም። እንደ ምን እያልከኝ ነው መሰለኝ። ፍጹም ሰው ስለዚህ ኦኬ፣ እግዚአብሔር ከአሰራሩ ውጭ ይሰራል ማለት ነው። እኔና እግዚአብሔር አንድ አይደለም። እግዚአብሔር ከአሰራሩ ውጭ ይሰራል ወይ? ፊዚክስ ላይ ነው ውሃ ወደ ወይን ጠጅ ሲቀየር ያየው? የትኛው ፊዚክስ ላይ ነው ውሃ ላይ ሰው ሳይዘም ሲሄድ ያየው? እና እሱማ ኤልያስም እኮ በየትኛው? እግዚአብሔር እኮ ከፊዚክስ በላይ ነው እኮ። እግዚአብሔር ከፊዚክስ በላይ መሆኑ ነው የምታየው። ኤልያስም እኮ ውሃ እኮ ወደ ዘይት ተቀይሮ አያውቅም እኮ። ወደ ዘይትም ቀይሯል። ስለዚህ ኢየሱስ ክርስቶስ ፍጹም ሰውና ፍጹም አምላክ የሆነው በእግዚአብሔር ኃይል ነው ማለት ነው አይደል በራሱ ኃይል እግዚአብሔር ነው እግዚአብሔር። ኦኬ፣ እሺ፣ ኢየሱስ ክርስቶስ ስደክም ሰው ነው ደከመ የምንለው ወይስ እግዚአብሔር ደከመ ነው የምንለው? እግዚአብሔር ደክሞ አያውቅም። ኦኬ፣ እየደከመው በለበሰው ስጋ ነው ማለት ነው፣ በኢየሱስ ክርስቶስ ምድር ላይ በነበረበት ሰዓት በለበሰው ስጋ ስለዚህ ኢየሱስ ስጋውን እግዚአብሔር ማለት አንችልማ። ስጋውን ሰው ስለሆነ ፍጡር ነው ማለት እንችላለን። አሁን እንዳንተ ሰው አይደለማ። እሱ እኔና አንተ አጢአተኛ ነህ። የኢየሱስ ክርስቶስ ስጋ አጢአተኛ አይደለም ማለት ነው። አጢአተኛ አይደለም። ኦኬ ነገር ግን እንደ አጢአት የለበትም እንጂ እንደኔ አይነት ሰው ነው አይደለ ኢየሱስ እንዳንተ አይነት ስጋ የሆነ በጣም ጥሩ አመሰግናለሁ። ኦኬ የሞተው ኢየሱስ ክርስቶስ የሞተው በእንደኔ በሆነ ስጋ ነው አይደል? እንዳንተ በሆነ ስጋ የሞተው ያንተ ነገር አመሰግናለሁ። ኦኬ፣ ስለዚህ እንደኔ የሆነው ስጋ የኢየሱስ ክርስቶስ ስጋ ፍጡር ነው ወይስ ፈጣሪ ነው? እንደኔ አይነቱ ስጋ በእግዚአብሔር መንፈስ ነው እኮ የተወለደው ከሰው ገብቶኛል። በእግዚአብሔር መንፈስ ነው የተወለደው እንደኔ አይነቱ ስጋ። እንደኔ አይነቱ ስጋ ፍጡር ነው ወይስ ፈጣሪ ነው ጥያቄው? አስረስ አንተ ስትፈጠር የሆኑ ወንድና ሴት ተገናኝተው ነው የተፈጠርከው ገብቶኛል የኢየሱስ ክርስቶስ ስጋው ምንድን ነው ታዲያ ፍጡር ነው ወይስ ፈጣሪ ነው ስጋው ቆይቆይ ጥያቄውን ለምን አትረዳ ገብቶኛል ያ ስጋ ከማርያም የተወለደው ስጋ ፍጡር ነው ወይስ ፈጣሪ ነው ፈጣሪ እንደሆነ እኮ ታውቃለህ ስጋው ስጋው ፈጣሪ ነው። የኢየሱስ ክርስቶስ ስጋ ፈጣሪ ነው። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ስጋውን ፈጣሪ ከሆነ ኢየሱስም ሲበላ ስጋው ሳይሆን ስጋውም ስለበላ አምላክ ነው የበላው ማለት ነው። ስጋው ፈጣሪ ነው አላልክም? እንደ የኢየሱስ ስጋ ፈጣሪ ነው ኢየሱስ ክርስቶስ ሞቷል አምላክ ሞቷል ኢየሱስ ክርስቶስ ፍጹም ሰው ሆኖ ነው የመጣው ምድር ላይ ለማን ያ ፍጹም ያ ፍጹም ሰውነቱ ፍጡር ነው ወይስ ፈጣሪ ነው ነው ሰውነት ፍጡር ነው ወይስ ፈጣሪ ነው ሰውነት ፍጡር ነው ወይስ ፈጣሪ ነው መልስልኝ። መጽሐፍ ላይ ሲናገር ምናምን በመጀመሪያ ገብቶኛል። ቆይ እሱን ተወውና የጠየኩት ጥያቄ ሰውነቱ ፍጡር ነው ወይስ ፈጣሪ ነው? አሁን የአንተ ጥያቄ እኮ የማወናበር ነው እንጂ የሆነ የመረዳት አይደለም። ለመረዳት ነው። የኢየሱስ ክርስቶስ ሰውነቱ ፍጡር ነው ወይስ ፈጣሪ ነው? ለምን አትመልስም? ይሄን መጀመሪያ ላይ ሲመጣ የመጣው ፈጣሪ ነው እንጂ ፍጡር። ገብቶኛል። በጣም ጥሩ። ያ ስጋው ያ የለበሰው ስጋን እኮ ነው እያልኩ ያለሁት የለበሰው ስጋ ፍጡር ነው ወይስ ፈጣሪ ነው? ተሆኖን የመጠው ብለናል። አረ ያ ሰው የሆነበት ማንነቱ ፍጡር ነው ወይስ ፈጣሪ ነው ነው ጥያቄው። ፈጣሪ እኮ ነው። ምክንያቱም ለምን መሰለህ ፈጣሪ ነው። ስለዚህ ኢየሱስ ክርስቶስ ሲሞት ፈጣሪ ሞቷል ማለት እንችላለን ማለት ነው። ፈጣሪ ማነው የሞት ፈጣሪ ነው የሞተው ኦኬ ፈጣሪ ሲሞት ምድር ፈጣሪ ኦኬ ፈጣሪ ነው የሞተው ፈጣሪ ሲሞት ምድር እና ሰማይን ለሶስት ቀን ማን ጠበቀ ፍልስፍና አይደለም ፈጣሪ ነው ፈጣሪ ሲሞት አንድ ነው አንዱ ፈጣሪ ስሞት ምድርና ሰማይም ማንጠበቀ ጥያቄው መልስ። ወንድማችን አልተረዳኝም። ኢየሱስ ክርስቶስ ፍጹም ሰው ሆነ መጣ እንጂ አብ አልሞተም፣ መንፈስ ቅዱስ አልሞተም። ኦኬ ስለዚህ ከሞተው ውጭ ሌላ ሁለት አምላክ አለ ማለት ነው። ቅድም ስለ ባህሪ አውረተናል። ገብቶኛል። ያ አንዱ እግዚአብሔር ስሞት ሁለት እግዚአብሔር ቀርቷል ወይ ጥያቄ ነው። ሁለት እግዚአብሔር ቀርቷል ሳይሆን ሁለት እግዚአብሔር ሳይሆን በሶስትነት አንድ፣ ስለ ስላሴ ነው እያወራ ያለው። እግዚአብሔር ስንት ነው? አንድ ነው። ያ አንዱ እግዚአብሔር ሞቷል ወይስ አልሞተም? ሶስት ባህር ያለው ያ አንዱ እግዚአብሔር ሞቷል ወይስ አልሞተም? ሶስት ባህር ያለው ሶስት ባህር የምን? ያ አንዱ እግዚአብሔር ሞቷል ወይስ አልሞተም? አልሞተም፣ አልሞተም። ስለዚህ ኢየሱስ ክርስቶስ ያ አንዱ እግዚአብሔር አይደለም ማለት ነው። እንዴት ላስረዳክ? አሁን ይሄ እኮ ስለ ስላሴ አትረዳውም፣ አትረዳውም ወንድሜ። አንተ አንድ ምክር ልምከርህ፣ አንድ ምክር ልምከርህ። እድሜ ልክ እንቆቅልሽ ሆኖ ይቀጥላል። የስላሴ ትምህርት እንቆቅልሽ ሆኖ ማለት ነው። መጽሐፍ ቅዱስ ላይ የለም፣ መጽሐፍ ቅዱስ አያቁም። እግናጢዮስ የተባለ የቤተ ክርስቲያን አባት፣ በመቶ ስምንት አመት ኤዲ የነበረ አባት ምን ብሎ ይናገራል መሰለህ? ስላሴን፣ የዓለም ስላሴን ያለ እንትን ያለ ማለት አለ፣ ህይወትን ያሳጣል አለ። ነገር ግን ደግሞ በጣም ጠልቆን መፈላሰፍ ደግሞ ህይወትን ያሳጣል አለ። ስለዚህ አትረዳውም። ነገር ግን እድሜ ልክ ነው የምትኖሩ ነው። እግዚአብሔር ደግሞ የማትረዳውን ትምህርት አይሰጥም። በአንደኛ ቆሮንቶስ ምዕራፍ ወንድሜ እኮ መልስልኝ። አይገባኝም። ቀጣይ የምትለው እኮ ይሄኛው ካልመለስክልኝ የገባኝ አልሄድም በትንቢተ ኢሳያስ ምዕራፍ እኔ በመጽሐፍ ቅዱስ ነው የሚመለስልን። በትንቢተ ኢሳያስ ምዕራፍ አርባ ስድስት ቁጥር አምስት ጀምሮ እንዲህ ይላል እግዚአብሔር እንዲህ በማለት ነው የሚናገረው ከማን ጋር ታመሳስሉኛላችሁ ከማንስ ጋር ታስተያዩኛላችሁ እንመሳሰል ዘንድ ከማን ጋር ታወዳድሩኛላችሁ እኔ እግዚአብሔር ነኝ ከእኔ ውጭ ሌላ ማንም የለም ይላል በትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ ያህዌ እኔ አምላክ እንጂ ሰው አይደለሁም ይላል እግዚአብሔር ሰው አይደለሁም እያለ ሲሆን ምን እያለ ነው ፍጡር አይደለሁም እያለ ነው ለዚህ ማስረጃ ልስጥ ሰው ማለት ፍጡር መሆኑን በዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን እንደ ምሳሌያችን ና እንደ መልካችን እንፍ ቁጥጥር አለ። ማን እግዚአብሔር? ምን አለ? ሰውን እንደ ምሳላችን እና እንደ አምሳላችን እንፍጠር። ከዛ በኋላ በዘፍጥረት ምዕራፍ ሁለት ቁጥር አስራ ሰባት ላይ እንዲህ በማለት ይናገራል እግዚአብሔር ሰውን ፈጠረ ወንድና ሴት አድርጓቸውን ፈጠራቸው፣ አለ። ስለዚህ ሰው የተባለ ፍጡር ነው ማለት ነው። እግዚአብሔር ደግሞ ሰው አይደለም፣ ስለዚህ ፍጡር አይደለም ማለት ነው። ባጭሩ፣ ስለዚህ ፍጡር አይደለም በሚለው ተስማማል። ኦፍኮርስ ፍጡር እንዳሉ ነ እግዚአብሔር ሞቷል አልሞተም? ኢየሱስ ክርስቶስ ሞቷል አልሞተም? እሱን ልጠይቅ። ኢየሱስ ክርስቶስ እግዚአብሔር አይደለም፣ በመጀመሪያ ደረጃ የእግዚአብሔር አገልጋይና መልክተኛ ብቻ ነው። እንደዛ ነው የምታስበው። ስለዚህ አልሞተም ማስቦ ሳይሆን ማስቦ ሳይሆን መጽሐፍ ቅዱስ የነገረኝ ነው። በዮሐንስ ወንጌል ምዕራፍ አስራ ሰባት ቁጥር ሶስት ላይ እውነተኛ አምላክ ብቻ ይሆን ከአንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። ስለዚህ እውነተኛ አምላክ ኢየሱስ ክርስቶስን ልኮታል። በሉቃስ ወንጌል ምዕራፍ አራት ቁጥር አርባ ሶስት ላይ ደግሞ እንዲህ በማለት ይናገራል ኢየሱስ ክርስቶስ ማለት ነው። እኔ ተልክ ያለውና ወደ ተላኩበት ይሄዳሉ አለው። በመቀጠል ደግሞ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ ሶስት ቁጥር ሰላሳ አራት ከእግዚአብሔር የተላከ የእግዚአብሔርን ቃል ይናገራልና እግዚአብሔር መንፈሱን ሰፍሮ አይሰጥም። በዮሐንስ ወንጌል ምዕራፍ አምስት ቁጥር ሀያ ስድስት ላይ እኔ ከእግዚአብሔር የሰማሁትን እውነት በዮሐንስ ወንጌል ምዕራፍ ስምንት ቁጥር ሰላሳ አራት ላይ እኔ ከእግዚአብሔር የሰማሁትን እውነት ተነገርኳችሁ ሰው ሊገሉኝ ትፈልጋላችሁን? በማለት ኢየሱስ ክርስቶስ ይናገራል። በዮሐንስ ወንጌል ምዕራፍ አስር ቁጥር ሰላሳ አራት ላይ ደግሞ ኢየሱስ ክርስቶስ ምዕራፍ ሶስት ቁጥር ሰላሳ አራት ላይ ደግሞ ጭራሽ ምን በማለት ይናገራል? ከእግዚአብሔር የተላከ የእግዚአብሔርን ቃል ይናገራል፣ እግዚአብሔር መንፈሱ ሰፍሮ አይሰጥም ማለት በዮሐንስ ወንጌል ምዕራፍ አምስት ቁጥር ሰላሳ ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ፍርድም ቅን ነው በማለት ኢየሱስ ክርስቶስ የሰማውን እንደሚናገር መጽሐፍ ቅዱስ ይናገራባቸው የእግዚአብሔር መልእክተኛ ነው። አንተ አንተ እንደዛ ነው አይደለ? የተረዳው ከዛ የተረዳው ሳይሆን መጽሐፍ ቅዱስ የነገረኝን ነው።